ሶስት መስፈርቶች ተጨምረውበታል። የምታስገቡት የባንክ ስቴትመንት አልተቀየረም። አሁንም ድረስ የሻንጣ ስራ በቱርክ መስፈርት። ወደ ቱርክ ለምትሄዱ አዲስ መርህ ሰላም ሰላም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት ዓለም አቀፍ እና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ቶልቶሎ ወደናንተ የማድረስ ስራችንን ቀጥልንበታል። ዛሬ ደግሞ የቱርክ የጉብኝት ቪዛ ሶስት መስፈርቶች ተጨምረውበት ወደ እናንተ መረጃውን ይዘንላችሁ መጥተናል። አብራችሁን ሁኑ። Subscribe አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ጥያቄዎች ካላችሁ ኮሜንት ላይ አስቀምጡልን። እንደተለመደው የተለያዩ ሀገራት ኤምባሲ መረጃዎችን እንዲሁም የቪዛ አማራጮችን የስራ ቪዛዎችን ጨምሮ የተለያዩ ሀገራት የአሜሪካን እንዲሁም ቱርክ እና ዱባይን መረጃዎችን ይዘንላችሁ፣ ሌሎችንም ሀገራት የአውሮፓ ሀገራቶችን በጉብኝት የምትሄዱባቸውን እና በስራ የምታገኙባቸውን መረጃዎችን በኛ በኩል ታገኛላችሁ። የቴሌግራም ቻናላችንን እዚህ ኮሜንት ስር የመጀመሪያው ላይ ታገኙታላችሁ ኮሜንት ሴክሽኑ ላይ ማለት ነው። እንዲሁም ደግሞ ዲስክሪፕሽን ላይ በመሄድ ደግሞ ኦሪጂናል የሆኑትን የኢትዮ ትራቭል የቲክቶክ፣ የፌስቡክ፣ የኢንስታግራም እንዲሁም አውሮፓ ሀገር ላይ ሄዳችሁ መስራት ለምትፈልጉ የአውሮፓ የዩትዩብ ቻናል ይዘንላችሁ መጠናል። እሱንም እዛ ላይ ታገኙታላችሁ ሰብስክራይብ አድርጉት። ሁለተኛውንም ቻናል በዚህ አጋጣሚ ማለት ነው። ስለዚህ የቱርክ የጉብኝት ቪዛ ምን ምን መስፈርቶች አሉት? ከባለፈው የሁለት ሺህ ሃያ አምስት ልክ እንደገባ አካባቢ ነበረ የቱርክ ቪዛ የጉብኝት ቪዛን የሰራውላችሁ መረጃ እንዳደረስኳችሁ ይታወሳል። እንዲሁም ላይቭ ደግሞ ገብቼ ባለፈውም የቱርክ ቪዛ ለምትፈልጉ ሰዎች ለተወሰኑ ሰዎች የጉብኝት ቪዛ የአንድ አመት ቪዛ እንደምንሰራላችሁ ቃል በገባ ነው መሰረት እነሱን ሸኝተን ሁለተኛ ዙርም መዝገባ አድርገን እነሱ ደግሞ እየተጠባበቁ ይገኛሉ። ሆኖም ግን አሁን ላይ የተጨመረው የአዲሱ ህግ ምንድን ነው? ሶስት ምክንያቶች አሉት። የመጀመሪያው ነገር በሜዲካል ነው። በሁለተኛ ደረጃ ላይ ደግሞ ያለው በዶክመንት ነው። በሶስተኛ ላይ ደረጃ ላይ ደግሞ የተቀየረው አዲሱ ህግ ምንድን ነው? የምትሞሉት ፎርም ነው ማለት ነው። በፊት ላይ በፎርሙ ሂደት የሚሞሉት አጠቃላይ በኤጀንቶች በኩል ነበረ። አሁን ግን በኦንላይን ለምትሞሉ ሰዎችም እድሉ ተመቻችቶላቸዋል ማለት ነው። በኦንላይን መሙላት ይቻላል። ነገር ግን እንዴት ነው በኦንላይን መሙላት የምትችሉት? አንድ ሰው የቱርክ ቪዛን ሲፈልግ ማሟላት ያለባቸው መስፈርቶች አሉ። የመጀመሪያው ነገር የባንክ ስቴትመንት ነው። የባንክ ስቴትመንት አሁን ባለው ሁኔታ 7000 ዶላር ነው የሚለው በዱባይ የቱርክ ቆንጽላ ጽህፈት ቤት ቦሌ ስናፕ ፕላዛ ስድስተኛ ፎቅ ላይ ያሉት የ ይቅርታ የቦሌ ስናፕ ፕላዛ ላይ ያሉት የቱርክ ቆንጽላ ጽህፈት ቤት ከእናንተ የሚፈልገው የመጀመሪያው ባንክ ስቴትመንት ነው። ባንክ ስቴትመንት እስከ 7 ሺህ ዶላር ድረስ ይጠይቃቸዋል። ነገር ግን ሰባት ሺህ ዶላር ብቻ አይበቃም። በስማቸው ያለ ንግድ ፍቃድ ያስፈልጋል። እንዲሁም ደግሞ ቤት ካርታ ያስፈልጋቸዋል። በተጨማሪም ደግሞ ያገባችሁ ወይም ያላገባችሁ ከሆነ ሰርተፍኬት ያስፈልጋቸዋል። ልጆችን ይዛችሁ የምትሄዱ ደግሞ ከሆነ የወላጅ ሰርቲፊኬት ያስፈልጋቸዋል። በተጨማሪም ደግሞ አባት ወይም እናት ይዘው የሚሄዱ ከሆነ የልጅን ሰርተፍኬት ወይንም ደግሞ በወላጅ በኩል በአባት በኩል እንደተፈቀደላት የሚያሳይ ወይንም እንደተፈቀደለት የሚያሳይ ሰርተፍኬት ወይንም ደብዳቤ ለ ቱርክ ኤምባሲ ማስገባት ይጠበቅባቸዋል ማለት ነው። ለወላጆች በግላችሁ ግን በጉብኝት ቪዛ ወደ ቱርክ ለምትሄዱ ወይም ለነጋዴዎች ማለት ነው፣ የአንድ አመት ቪዛ ለምትፈልጉ የባንክ ስቴትመንት ያስፈልጋል። ሰባት ሺህ ዶላር ብቻ በቂ አይደለም፣ ምክንያቱም ከፍ ማድረግ ይጠበቅባቸዋል። ህጉ የሚለው መነሻው ሰባት ሺህ ዶላር ቢሆንም ነገር ግን እስከ አንድ ሚሊዮን ብር ድረስ በኢትዮጵያ ማሳየት ግዴታ ይጠበቅባቸዋል። እዚህ ጋር ማወቅ ያለባችሁ ነገር የባንክ ስቴትመንታችሁ ኦሪጂናል ካልሆነ በፍጹም እንዳታስገቡ። ምክንያቱም ሪጀክት ያደርጓችኋል ለአንድ አመት ያክል ማለት ነው። በማንኛውም የሻንጋይ ሀገር ላይም እንዳትገቡ ያደርጋችኋል። ምክንያቱም ቪዛችሁ ሪጀክት ከተደረገ ሌሎች የጣሊያን ሌሎች የሻንጋይ ሀገሮች ላይ ሄዳችሁ ስትሞክሩ ሪጀክት የሚባለውን መልስ ታገኛላችሁ ማለት ነው። ምክንያቱም ሁሉም የአውሮፓ ሀገሮች በቪዛ ጉዳይ ላይ እየተሳሰሩ ስለሆኑ ማለት ነው። ኛው የቱርክ የሜዲካል መረጋገጫ በቱርክ የተፈቀደላቸው አራት ሆስፒታሎች ውጪ በፍጹም የሜዲካል ማስረጃ ማቅረብ አይቻልም። ካቀረባቸውም ሪጀክት ነው የሚደረገው። አንዳንዶች የተሳሳተ የሜዲካል ማስረጃዎችን በቱርክ ሆስፒታል እንዳሰሩ አድርገው ለማስገባት የሚሞክሩ ሰዎች አሉ። እነሱም ቪዛቸውም ሪጀክት የመደረጋቸው ድል በጣም ሰፊ ነው። መቶ ፐርሰንት ሪጀክት ይደረጋል። ከዚህ ጥንቃቄ እንድታደርጉ የዛሬ መልእክታችን ነው። ሌላኛው ደግሞ በቱርክ እንግዲህ በኦንላይን የቱርክ የጉብኝት ቪዛ ለማግኘት የኦንላይን ሲስተም ተዘርግቷል። እንደሚታወቀው አሁን ባለበት ሁኔታ በፊት ላይ ከ2024 በፊት እንግዲህ የተለያዩ ኤምባሲዎች በኢትዮጵያ ያሉ ማለት ነው በኦንላይን ሲስተም የቪዛ መጠየቅ ፎርምን መሙላት አይቻልም ነበረ። አሁን ግን አንዳንድ ኤምባሲዎች የቱርክ ኤምባሲን ጨምሮ በኦንላይን ቪዛ አፕሊኬሽን ፎርም መሙላት እየተቻለ ስለ የቱርክ የአፕሊኬሽን ፎርም የምትሞሉበት ነው። በዚህ አፕሊኬሽን ፎርም ላይ የተለያዩ መጠይቆች አሉ። ራሳችሁ አፕሊኬሽኑን መሙላት ትችላላችሁ። እንዴት ነው የሚሞላው? ቀጥታ በቴሌግራም ቻናላችን ላይ ባሉ ሊንኮች በኩል ወደ ቱርክ ኤምባሲ የሚያስገባችው የጉብኝት ቪዛ አፕሊኬሽን ፎርም ላይ መሙላት ትችላላችሁ። ነገር ግን ማወቅ ያለባችሁ እዚህ ጋር የቱርክ ፎርም ስትሞሉ ሙሉ የሚያስፈልጓችሁን ባንክ ስቴትመንቶችን፣ ዶክመንቶችን በሙሉ አታች አድርጋችሁ መያዝ ይጠበቅባቸዋል። ሌላኛው በፍጹም የተሳሳቱ ዶክመንቶችን በማስገባት አፕሊኬሽን ፎርም ኢንቪቴሽን ከመጣላችሁ በኋላ ወደ ኤምባሲ ቀጠሮ የምታስይዙበትን ዶክመንት ከያዛችሁ ወደ ኤምባሲ ገብታችሁ የተሳሳተ ፎርም በማስገባት ቪዛ መጠየቅ የለባችሁም። ምክንያቱም አፕሊኬሽኑን የሞላችሁት በተሳሳተ መንገድ ከሆነ፣ የያዛችሁ ዶክመንት ጋር የሚጣረስ ከሆነ ሪጀክት የመባላችሁ ድል በጣም ሰፊ ስለሆነ ማለት ነው። ምክንያቱም ሪጀክት ከተባላችሁ የአንድ አመት ያክል በቱርክ ወይም ወደ ቱርክ እንዳትገቡ ፓስፖርታችሁን ይያያዛል ይያዛል ማለት ነው። ይሄ ማለት ደግሞ ፓስፖርት ከእንደገና እንድትቀይሩ ያደርጋችኋል ማለት ነው። በዚሁ አጋጣሚ በቱርክ ኤምባሲ ከዚህ በፊት ሪጀክት የተደረጋችሁ ሰዎች ፓስፖርት መቀየር ግዴታ ከናንተ ይጠበቃል ማለት ነው። ፓስፖርት ካልቀየራችሁ በፍጹም ከእንደገና አፕሊኬሽን ፎርም ሞልታችሁ ወይንም ደግሞ በየትኛውም ኤጀንት በኩል ብትገቡ ሪጀክት የሚባለውን መልስ ነው የምታገኙት ማለት ነው። ኦንላይን ፎርም ስትሙሉ የምትከተሏቸው ቅደም ተከተሎች አሉ። እነዚህን ዶክመንቶች ማሟላት ይጠበቅባቸዋል። ለምሳሌ የመጀመሪያው ሙሉ ስማችሁ፣ ከዛም በኋላ የቤተሰብ ስም፣ ከዛ የትውልድ ቀን፣ የልደት ሰርተፍኬት ማለት ነው። ዜግነት ትጽፋላችሁ። ከዛም በኋላ የፆታ፣ የፓስፖርት ቁጥራችሁን፣ የጉብኝት እቅዳችሁን፣ እንዲሁም ደግሞ የጉብኝቱ ስም የጉብኝት ቪዛ ሆኖ የ180 ቀን አለ ማለትም የሁለት ወር፣ የሶስት ወር፣ የአንድ ዓመት የሚለውን መለየት ይኖርባቸዋል። ኢሜይል ያስ ማስገባት አለባችሁ። አድራሻችሁን፣ የምትኖሩበትን ክፍለ ከተማ፣ የምትኖሩበትን አካባቢ መጥቀስ ይኖርባቸዋል። እንዲሁም ደግሞ ባንክ ስቴትመንታችሁን ደግሞ በዩሮ ቀይራችሁ 50000 ዩሮ ወይንም ደግሞ 30000 ዩሮ ድረስ መሆን ይጠበቅበታል ማለት ነው እነዚህም ማስገባት ይጠበቅባቸዋል። በኦንላይን ለምትሞሉት ፎርም ማለት ነው። ገንዘቡን በኢትዮጵያ ብር ቢኖራችሁም ነገር ግን በይሮ ቀይራችሁ ማስገባት ይኖርባቸዋል። ፓስፖርት ከስድስት ወር በላይ ያለው ማስገባት ይጠበቅባቸዋል። በተጨማሪም ደግሞ የተለያዩ ሀገራት ከዚህ በፊት እንደገባችሁ የሚያሳዩ ቪዛችሁን እሱንም እስካን አድርጋችሁ ማስገባት። ለምሳሌ አውሮፓ ሀገራት ላይ በጉብኝት የገባችሁበት ካለ እነሱን ሀገሮችን ለማሳየት ማሳየት ማሳየት አለባችሁ ማለት ነው። ሌላኛው ይህንን የቪዛ ቀጠሮ እንግዲህ ለማግኘት ከሶስት ቀን እስከ 15 ቀን ድረስ ይፈጅባቸዋል። አጠቃላይ የምትከፍሏቸው ክፍያዎች ደግሞ በኦንላይን በማስተርካርድ መክፈል ትችላላችሁ። እንዲሁም ደግሞ በተለያዩ የክፍያ አማራጮች መክፈል ትችላላችሁ ማለት ነው። ውጭ ሀገር ያሉ ሰዎችም ለእናንተ ይህንን የኢቪዛ መክፈል ይቻሉ። በፔፓል መክፈል ይቻላል። በአሞሌ መክፈል ይቻላል። በማስተር ካርድ፣ በቪዛ ካርድ መክፈል ትችላላችሁ። በቪዛ ካርድ፣ በአሞሌ፣ በቪዛ ካርድ፣ በፔፓል እና በማስተር ካርድ መክፈል ትችላላችሁ ማለት ነው። በምትቆዩባቸው ጊዜዎች ደግሞ የሆቴል ቡኪንግ ያስፈልጋቸዋል። የአየር ትኬት ደርሶ መልስ ያስፈልጋል። ቪዛችሁን ቪዛችሁ ምናልባት ኤክስቴንድ የሚደረግ ከሆነ የዓመት ቪዛ ካላችሁ በየሁለት ወሩ ወይም በየሶስት ወሩ ለዱባይ ይቅርታ፣ ለቱርክ ኢሚግሬሽን ቢሮ ማሳወቅ ይጠበቅባቸዋል ይላል። አጠቃላይ እነዚህን መረጃዎችን ካገኛችሁ በኋላ የቱርክ ቪዛ በጉብኝት የአንድ ዓመት ለምትፈልጉ በትምህርትም በስራም በተለያዩ መንገዶች መሄድ ለምትፈልጉ በተለይ በጉብኝት እና በስራ ለመሄድ የምትፈልጉ ሰዎች ለሻንጣ ስራም ሆነ ለተለያዩ ስራዎች ለመሄድ የምትፈልጉ እንዲሁም ለአውሮፓ ደግሞ በተለይ ለ አሜሪካን ኤምባሲ ለጉብኝት ለምትፈልጉ ሰዎች ይህንን እድል እኛም እንሰጣቸዋለን ማለት ነው። የአንድ አመት የጉብኝት ቪዛ የሚያስፈልጋችሁ ዶክመንት ብቻ ነው የምትጠየቁት። ሌሎችን ዶክመንቶችን በሂደት የምታስተካክሉት ልክ ከዚህ በፊት እነዚህን ሁሉ ዶክመንቶችን አስገብታችሁ የቱርክ ኤምባሲ በጉብኝት ቪዛ መጠየቅ ትችላላችሁ ማለት ነው። በቢዝነስም፣ በትምህርትም፣ በስራም በተለያዩ አጋጣሚዎች የቱርክ ቪዛ የምትፈልጉ ሰዎች ካላችሁ እኛን ማነጋገር ትችላላችሁ። አሁን ላይ የሰራን ያለነው የጉብኝት ቪዛ የአንድ አመት ብቻ ነው። በዚህ የጉብኝት ቪዛ ላይ የሚያስፈልጋችሁን ዶክመንት በማሟላት ብቻ የአንድ አመት ቪዛ ማግኘት ትችላላችሁ። ከኛ ጋር ጉብኝታችሁን እንዲሁም ደግሞ የአሜሪካን ትራቭል ሂስት ማስተካከል ለምትፈልጉ ሰዎች ካላችሁ የሻንጋይ ቪዛ እና የቱርክ ቪዛ አዘጋጅተንላችኋል ማለት ነው። የሰባት ቀንና የአንድ አመት የጉብኝት ቪዛ አለን። ከስር በምትመለከቱት ስልክ ቁጥር እኛ ጋር በመደወል የጉብኝት ቪዛችሁን ማግኘት ትችላላችሁ። የሚያስፈልጉ ዶክመንቶችን ብቻ በማሟላት ከኛ ጋር ጉብኝት ማድረግ ትችላላችሁ ማለት ነው። አንዳንድ ሰዎች በእርግጥ በተለያዩ የተለያዩ ሶሻል ሚዲያዎች ላይ በሚያዩት ጋር በማገናኘት ጥያቄዎችን ይጠይቁናል። ለዛም ደግሞ ላይቭ ላይ ገብተን ጥያቄዎቻቸውን መልስ እንሰጣለን። ከሚያስፈልጋችሁ ዶክመንቶች ውጪ መያዝ አያስፈልግም። ምክንያቱም እኛ ከምንጠይቃችሁ የጉብኝት ፓኬጆች መካከል በጉብኝት የሰባት ቀንና የአንድ አመት ቪዛ ብቻ ነው የምንሰጠው። የአንድ ዓመት ቪዛውም ኤክስቴንድ የሚደረግ እንዲሁም አዲስ አበባ ደግሞ የምትመላለሱበት ስለሆነ ያን ያህል ብዙ ችግር የለውም ማለት ነው። ስለዚህ በእኛ በኩል ይህንን አገልግሎት ለምትፈልጉ ሰዎች በዚህ ስልክ ቁጥር ላይ ደውሉልን። ኢትዮ ትራቭል በማለት ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። የቴሌግራም ቻናላችንን ሊንክ አስቀምጥላችኋለሁ። እዛ ላይ ብዙ በርካታ ማብራሪያዎችን የቱርክ ቪዛ በጉብኝት ምን ምን መስፈርቶች አሉት የሚለውን በጉብኝት ቪዛ ላይ በቴሌግራም ቻናላችን ላይ ያስቀምጥንላችኋል። አብራችሁን ሁኑ። መልካሙን ሁሉ በያላችሁበት ተመኘን። ፒስ